የሞካሪ ሰዓታችን እንዲህ ባለ መልኩ ጀምረኗል። ታዲያ በዚህ ሳምንት የሞካሪ ሰዓታችን እኔ አደለው፣ የምሞክረው የማስሞክራቸው ሰዎች ይኖራሉ። እነሱም ደግሞ እንደዚህ በተለያዩ ቦታዎች እየተዘዋወርን የምናገኛቸው መንገደኞች ይኖራሉ። ይሄንን ጽሁፍ ይዤ እቆማለሁ። ማን ይሞክራል፣ ማንስ ደግሞ አሪፍ ይሰራል የሚለውን ደግሞ አብራችሁ ስትቆዩ የምታዩት ነው የሚሆነው እስከ ፕሮግራሜ ፍጻሜ ድረስ አብራችሁ

ለሆቢ ብቻ፣ ለሆቢ ብቻ። ያ ያ፣ እሺ ሜክሲኮ ጋር ነው ያገኘሁ። እና እንደት ነው፣ ከስራ እየገባክ ነው ወይስ ይወጣክ ነው? ከስራ ገብቼ ትንሽ ወካ አድርገው ወደ ቤት እየተመለስኩ ይሄ። ወክለት አደርግ? አዎ። እሺ መናፈሻው አለ እዚህ ጋር ያለንበት የእግረኛ መንገድ፣ መብራቶች፣ የተሰሩ ስራዎች አሉ። እንዴት ታያቸዋለህ? በጣም አሪፍ ነው። በጣም ያምራል። ኢትዮጵያ በዚህ ያህል ደረጃ ከተለወጠች፣ ሶ ቢዩቲፉል ከሌሎች ኢሮፓውያንና ወይም ዱባይ ኦር ሌላ ቦታ ካሉት ሀገሮች ጋራ ኮምፔር መደራረግ እንችላለን። አሁን ላይ ባለው የአዲስ አበባ ለውጥ ላይ በጣም ቆንጆ ነው። ስለዚህ ወደኋላ ማለት በጣም በጣም እንዴ እንደዚህ ባይሆን ኖሮ ወካል አደርግም ነበር። ኖርማሊ አሪፍ ስለሆነ ነው ወክ ጥሩ የሚታይ ቪው ስላለ ነው ወክ ላረግ የወጣሁት። እሺ አሁን ደግሞ በቀጣይ ደግሞ የብሄረሰቦች እየመጣ ነው ቀኑ። እሱን በሰላም ለማክበር ሰላም ሀገር ራሱ ሰላም እንድትሆን ደግሞ ወጣቶች እኛ አንተ ምን ማድረግ አለብን? ወጣቶች ይልሽ ባለው ነገር ላይ የምናውቀው ድሮ በነበርንበት ገብቶሻል። ድሮ ሰላም ይሆናል አንዳንድ ነገሮች ሶሻል ሚዲያ ምናምን ከመጣ በኋላ ነው ብዙ ጊዜ እንደዚህ አይነት ነገሮች እየተፈጠሩ የመጡትና ያለውን ይዘን መቀጠል ጄኔሬሽን እያደገ ሲሄድ፣ የተለየ ነገር የተለየ እንትን ይፈጠራል። አሁን በዚህ ባየሁት ነገር ጥሩ ነው፣ ከተማው ላይ ባለው ለውጥ ጥሩ ነው። ሰላሟም ደግሞ በነበረው እንትን ቢቀጥል ደስ ይለኛል። ሁሉም ብሄር ብሄረሰብ አንድ ሆኖ ተሳስቦ አንተ ትብስ አንቺ ትብስ ተባብሎ አንድ ላይ ሆነን በአንድ ኢትዮጵያን ብናሳድግ ደስ ይለኛል። ለመጭብ የብሔር ብሔረሰቦች እንኳን አደረሳችሁ። እሺ፣ እንኳን ለብሔር ብሔረሰቦች በዓል በሰላም አደረሳችሁ። ምናልባት ልሞክር እስኪ ሞክር። አሪፍ ነው። ዘላለም ታደሰ እባላለሁ። አዲስ አበባ ልጅ ነኝ። በቅጽል ስሜ ደግሞ ፒተር እባላለሁ። ከሙዚቃው ጋር በጣም ትልቅ የሙዚቃ እንትን አለኝ፣ የሙዚቃ ፍቅር አለኝ። ፒያኖ ሳይ ደስ ስላለኝ ከእኛ የሁሉም የስብጥር የሆነ የብሔር ብሄረሰቦች አንድ ላይ የአዲስ አበባም ያው ትንሿ ብሔር ብሔረሰቦች የሚገኙባት ከተማ ከመሆኗ አንፃር ልክ እንደ ህብረ ብሔራዊ የሆነን አንድ ላይ የማክበሩ ነገር ቢዳብር ብዬ ይላለሁ። እንኳን ለብሔር ብሔረሰቦች ቀን በዓል በሰላም አደረሳችሁ።

የመጀመሪያው ስትሞክሪ አዎ። እና ለምን አልሞክረውም ብለሽ ነው የገባሽው፣ ማለት ነው። ሀያት ከጀሙ ማን ሀያት ማን መድ እንደት አገኘሽው? የመጀመሪያው ኤክስፒሪየንስ ደስ ይላል። አሁን የተገናኘን ነው እኔ እስኪ አካባቢ ነው አሁን እንደተገናኘንበት አይነት ቦታ ደግሞ መናፈሻ፣ እግረኛ መንገድ የተሰሩት አዲስ አበባ ውስጥ እንደት አገኘሻቸው? በጣም ደስ ይላል። እኛም ለሽር ሽር ነው የሚባለው የወጣ ነው እንደዛ ነው ተረኝቼ እና በጣም ነው እንደ ስትይ የሚለው እንዲህ የሆነ ለወጣቶች እንደዚህ አይነት ቦታ መኖሩ በጣም ደስ የሚል ነገር ነው። ልንዝናና፣ አልባሌ ቦታዎች ላይ ከምትዝናናት እንደዚህ ቦታዎች ላይ ማሳለፍ በጣም ደስ ይላል። ሙዚቃ ላይ ለማሻሻል አሁን በጣም ደስ ብሎኝ ነው የሞከርኩት። ሰላም ሰላም ሀዲስ ያቀብራ የሚባላለው እንግዲህ አዲስ አበባ ለመጎበኘት መጣው በጣም ደስ ሲል እሺ እንዴት አገኘኸው? ቀላል ነው። ተጫውቶ ታውቃለህ? አይ ወንድሜ ይዞ መጥቶ፣ ስለዚህ ከወንድሜ ጋር ተጫውቶ ታውቃለህ። ማን ነው ስም ያገኘኸው? በአምላክ በአምላክ። ማን በአምላክ ቸርነት? እንግዲህ ስታልፍ ነው ማስቲካ እያዞርክ ስታልፍ አግኝተኸኝ ነው የመጣኸው። ስለዚህ አሁን በሙዚቃ የመቀጠል ሀሳብ አለህ? በአምላክ ማን ድንበል? ኬት ነው? ታደሰ ዘነበ ታደሰ ታደሰማ ዘነበ ኬት ካርሲል ካርሲል። ቆየ? ከአዲስ አበባ ከመጣህ ቆየ? አዲስ ነው። እንዴት አገኘሃት? እስኪ ከተማዋን አሁን ላይ የተለያዩ እንደዚህ አይነት የእግረኛ መንገዶች የተሰሩ ነው፣ መናፈሻዎች የተሰሩ ነው፣ ወጣት ነክ ከእሱ አንጻር እንዴት አገኘሃት? ያው ከተማዋ በጣም በአሪፍ ሁኔታ ተቀይራ ያገኘኋት እኔ አዲስ አበባን ከዚህ በፊትም መጥቼ አይቻታለሁ። ኤን ዌይ በዚህ ሰዓት እንደዚህ እንዳሁኑ አላገኘኋትም ከዚህ ፊት በዚህ ጋር በመጣሁበት ሰዓት ላይ ኤን ዌይ ስኔፉ በማክስ ነበር የምንቀሳቀሰው ሁለት ማክስ ደርበን ነበር የኔ። አሁን ሰዓት ባለበት ሰዓት ላይ ግን ያው የተመሰገነ ይሁን በአምስት ዓመት ውስጥ አምስት እና ከ100% በላይ ለውጥ ይቻለብ ይገምታለሁ። ያው ኢትዮጵያን በአሁኑ ሰዓት ላይ ዱባይ እንዳደረጋት በእርግጠኝነት መመስከር ይቻላል። ሰላም ሰላም። ብዙ አይደለውም ግን ያው ብዙ እንዳትጠብቁ።

በጣም እኔም አመሰግናለሁ በእውነት እጄንም እንዳፍታታ እንትንሆን ስለሆነ በጣም ደስተኛ ነኝ። ኦኬ፣ ጸጌ እያሱ እባላለሁ። ፎቶግራፈር ነኝ። ያው ኖርማል እንትኔም ፉድ ኢንጂነር ነኝ። ፎቶግራፈር ነኝ፣ ሙዚቀኛም ነኝ። ምን ልበልሽ፣ ሌላ ደግሞ ኮንፌክሽነሪ ዲፓርትመንትም ቤከሪ ላይም አሉ ሙያዎችም አሉ ያው ብቻ መልቲ ታለንት ብለን እናስባለን። መልቲ ታለንት ሰው ነኝ ነው፣ በትንሹ በስሱ አለ ብቻ። እንዳንድ ቦታዎች ላይ አዎ፣ በግቢያው ላይ ሙዚቃ እንዲሁ እንትን ላይ ነው። አንድ ቸርች ውስጥ የነበረች የተወሰነ የሆነ ፒያኖ ነበረች እና በ እሺ፣ ለምን አልሞክርም የሚል ነገር ነበርና ያንን ተነሳሽነት አይተው የኳይል ልጆች ናቸው እንደዚ ሀሳቡን እንደ የተወሰነ ኪዎችን ብታስተምረኝ ብያሉ። እንዴ በተካበደ አድርጎ አይደለም የሚያስረዳኝ፣ በጣም በቀላሉ ነው ነገሮችን ኖቶችን ምና ያሳየኝ። ያው ምንም ሞካከርኩት ጉጉቱ ስለነበረኝ ቶሎ ለመቻል እንግዲህ ያገኘው ሜክሲኮ አካባቢ ካሜራ ይዘህ አሁን ትክክል። አሁን ደግሞ እንደዚህ እንደተገናኘንበት አይነት ቦታ ሆኖ የተለያዩ ቦታዎች ላይ የተሰሩ የከተማዋን የማስዋብ ማስዋብ ስራዎች አሉ። ፎቶግራፈር ነኝ ብለሃል፣ እሱ ደግሞ ምን አይነት አስተዋጽኦ አለ? አዎ ደስ ይላል ማለት ደስ የሚልን ነገር ደስ ይላል ማለቱ አሪፍ ነው ማለት ለአይን የሚማርክ ነገር፣ ሰውም ያንን አይቶ ነው ቬስሊ የሚነሳ ማለት። ሌሎች አንዳንድ ቦታዎች ላይ ለመነሳት አይደለም ለማለፍ ራሱ የሚከብድሽ ቦታዎች ናቸው፣ በዚህ ልክ ውብ ሆነው ያየ ናቸው። ለዛም ነው በዚህ ሜክሲኮ ላይ እንግዲህ፣ ኢትዮጵያ ደስ የሚለው ሪስ ነች በሁሉ ነገር። በጣም ከተጠቀምንበት ሙሉ ነች በብዙ ነገር። ያንን ግን ያለንን ነገር ለጥሩ መልኩ ካዋለው በጣም ይሄ የጋራ ጥምረታችን በጣም ብዙ ይሄ ብዝሃ ነገር አለ። ደስ የሚለው ነገር ማለት ነው ማለት ቋንቋው ብቲ ባህሉ እያንዳንዱ ውህደቱ የራሱ የሆነ ውበት አለው፣ እና ለኛ ደግሞ ጥሩ እንትን ነው። ያንን ነገር ለታሪክ እናስቀምጣለን።

ቀላል ነበር የመሰለኝ ግን ያው ሲያዩት ከበሮ እንደሚባለው የሆነብኝ። ስለዚህ አሁን ለማሻሻል እንዴት ለማሻሻል እሞክራለሁ። ማለት ተመሬ እንደዛ ነው እንጂ በጣም ከባድ ነገር ነው። እኔ አላስበውም ፈጽሞ አላስበውም። ከየት ነው? ወደ ስራ እየሄዳችሁ ነው? ከስራ እየገባችሁ ነው? እኛ ያው ከስራ ወደ ቤት እየሄድን ነው። እሺ አሁን የተገናኘንበት አይነት ቦታዎች ደግሞ እየበዙ ነው፣ ከተማችን አዲስ አበባ ላይ የከተማዋን ለውጥ ለውጡ በጣም ደስ ይላል። እውነት ማለት ከጠበቅ ነው በላይ ነው። የድሮ አዲስ አበባ እንደዚህ አልነበረችም። ዛሬ ላይ ግን በየቦታው እንደምታዩ ለውጥ አለ። ለመዝናናት ማታ ብትወጪ አትከሪም ማለት። በቃ ቆንጆ ነው ለውጡ። እውነት ለመናገር በጣም ለውጡ የሚያስገርም ለውጥ ነው እና ከእለት እለት የምናየው ለውጥ ደግሞ ያው እንደምንመለከተው ነው። ሞር ደግሞ እኛም ለቲክቶክም ለቪዲዮም ለምንም ደግሞ አሪፍ ባክግራውንድ አሪፍ ኤሪያው ነው አግኝተለዋና በጣም ወደነዋል። እሺ መጪው ደግሞ የብሔር ብሔረሰቦች ቀን ነው። ከወጣቱ ምን ይጠበቃል ትላላችሁ? ቅድሚያ ዋናው ብቻ የሰላም የፍቅር፣ የደስታ የሚያደርግልን በዚህ አጋጣሚ ደግሞ ያው የዘንድሮ የብሔር ብሔረሰቦች የሚከበረው በማዕከላዊ ኢትዮጵያ በሆሳና ከተማ ነው እና እኛም ደግሞ የዛ አካባቢ ተወላጆች እንደ መሆናችን መጠን ደግሞ ሁሉም ሰው ብሔር ብሔረሰቦችን እዛ መጥቶ በፍቅር በደስታ እንዲያሳልፍ በዚህ አጋጣሚ ሪኮመንድ እናደርጋለን እንኳን አብስኮይና ወንድም ጋታ ካምፔስ ዋሌ ዳና ማማኒ ግንሶም ኦይ አገ ኖሞ ዋሌ። ተመልካዮቻችን የዚህ ሳምንት የሞካሪ ሰዓታችን ይህንን ይመስል ነበር። ስለተከታተላችሁ አብራችሁን ስለነበራችሁ በጣም እናመሰግናለን። ቀጣይ ሳምንት ደግሞ በሌላ የሞካሪ ጊዜ እንገናኛለን። እስከዛው ግን ቻ።